ቦሎ ወደ ኬንያ በመላክ ብቻ 7 ሚሊዮን ዶላር ወይም ከ10 ሺህ ከ20 ሺህ ሜትሪክ ቶን በላይ ኮንትራት መያዝ የተጀመረበት። እቃዎች በነፃነት በሚንቀሳቀሱበት ቦታ ሰዎችና ሀሳቦች ይከተላሉ። የአሁኑ የአፍሪካ ህብረት የቀድሞ የአፍሪካ አንድነት ድርጅት ከምስረታው አንስቶ በአፍሪካ ሀገራት መካከል የንግድ ትስስርን በማስፋት ጠንካራ ኢኮኖሚ ያላት አህጉር መፍጠር የመሪዎቿ ዋነኛ ፍላጎት ነበር። በ1963 የአፍሪካ አንድነት ድርጅት እዚህ አዲስ አበባ ላይ ሲመሰረት መሪዎቹ አጽንዖት የሰጡት አንድ ነገር የአፍሪካን የጋራ ገበያ ማህበረሰብ መፍጠር አለብን የሚል ነው። ይህም ለአፍሪካ አንድነት በተግባር የሚገለጽ ትርጉም ለመስጠት ያለመ ነው። እናም አፍሪካ የተለያዩ ቀጠናዊ የኢኮኖሚ ማህበረሰብን ፈጠረች። በ1994ም የጋራ ገበያ ለመፍጠር ስምምነት ላይ ተደረሰ። የአፍሪካ ሀገራትን በንግድ ማስተሳሰር ካለው ኢኮኖሚያዊ ጥቅም ባሻገር የአህጉሩን ሰላምና ደህንነት በማጠናከር ማህበራዊ ተጠቃሚነቱን ለማጎልበት ጉልህ ሚና እንዳሉ ይታመንበታል። የሀገራት ሰላምና ደህንነት በዘላቂነት ይረጋገጥ ዘንድ የጠለቀ የኢኮኖሚ ትስስርና በፍጥነት እያደገ የሚሄድ የኢኮኖሚ ልማት መኖር አለባቸው። ምክንያቱም ለህዝቦች መጻኢው ጊዜ በኢኮኖሚው እድገት ላይ የተመሠረተ እንጂ በግጭት ላይ ያነጣጠረ አሸናፊነት እንደማይኖር መተማመኛ ይሰጣቸዋልና። ቀጠናዊ ንግድ ኢኮኖሚያዊ ስትራቴጂ ብቻ ሳይሆን የሰላምና መረጋጋት ስትራቴጂም ነው። እቃዎች በነጻነት በሚንቀሳቀሱበት ቦታ ሰዎችና ሀሳቦች ይከተላሉ። በዚህም ግጭቶች የጋራ ተጠቃሚነትን በሚያረጋግጡ ትብብሮች ይተካሉ። አንድነታችን ወደ ጋራ ስኬት ይቀየራል። ይሁን እንጂ የአፍሪካ ሀገራት ካላቸው አጠቃላይ ዓመታዊ የንግድ መጠን በእርስ በርስ ንግድ የተለዋወጡት ከ15 በመቶ በላይ አይሆንም። የኢትዮጵያ ልምድ ነጥለን ብንመለከት እንኳ ከዚሁ የተለየ አይደለም። አትክልትና ቡናን ጨምሮ የተወሰኑ የግብርና ምርቶችን ለተወሰኑ የጎረቤት ሀገራት ከመላክ ማዳበሪያና የተወሰኑ መሠረታዊ ፍላጎቶችን ከጥቂት የአፍሪካ ሀገራት ከመግዛት የዘለለ የንግድ ትስስር ተሞክሮ የላትም። ለዚህ ደግሞ የሀገራቱ የንግድ ታሪፍ ምጣኔ ከፍተኛ መሆንና ሌሎች የመሰረተ ልማት ችግሮች ተጠቃሽ ናቸው። አንድ ምርት ወደ ጎረቤት አፍሪካ ገር ስንልክ እዛ የምንከፍለው የከስተምስ ዲቲ ከፍ ያለ ከሆነ ምርቱም እዛ ለመሸጥ የሚረከበን ሰው በውድ ዋጋ ነው የሚሸጠው። ስለዚህ ይሄ ተፈላጊነት ይቀንሳል። ከሌላ አውሮፓ ሀገር ወይ ከኤዥያ የሚመጡ ምርቶች አነስ ባለው የታሪፍ መጠን እየገቡ ግን ከጎረቤት አፍሪካ ሀገር የሚላላኩ ምርቶች ታሪፋቸው ከፍ ካለ ኮንሱመሩ ወይ ማርኬቱ ተመራጭ የሚያደርገው ምርት ከጎረቤት ሀገር የሚመጣውን ሲሆን ረከስ ያለ ዋጋ ያለው ነው። አሁን ይሄ በጣም ትልቅ ተግዳሮት ሆኖብን የነበረው ከታሪፍ ጋር ተያይዞ ያለው ጉዳይ ነው። ከሱ ውጭ ደግሞ ሌላ አንድ ችግር የሆነው ሴንትራላይዝድ የሆነ ሲስተም አለመኖር ነው። ከከስተምስ ጋር ተያይዞ፣ ከክሊራንስ ጋር ተያይዞ መኪኖች ሄደው እዛ ክሊር እስኪደረግ ጭነው ሶስት አራት ቀን ከዛም በላይ ይቆያሉ። ይህም ለተጨማሪ ወጪ ለዴመሬጅ፣ ለስቶሬጅ ወጪ ነው የሚደርገን። የአፍሪካ ነፃ ንግድ ቀጠና በሀገራቱ መካከል አላቀራረብ ያሉትን የንግድ እንቅፋቶች በፖሊሲና የሕግ ማዕቀፎች በመፍታት በትናንሽ ንግዶች ላይ ከተሰማሩ ወጣቶችና ሴቶች አንስቶ እስከ ግዙፍ አምራች ኢንዱስትሪዎች በአጠቃላይ 1.3 ቢሊዮን በላይ አፍሪካውያንን በንግድ ለማስተሳሰር ይሰራል። አባል ሀገር የሆነችው ኢትዮጵያ ስምምነቶቿን አጠናቃ የመጀመሪያ ምርት ጭነቶችን ወደ ሶስት የአፍሪካ ሀገራት ባሳለፍነው መስከረም ወር መጨረሻ ልካለች። በዕለቱ ምርታቸውን ወደ ሌላ የአፍሪካ ሀገር ከላኩ የንግድ ተቋማት አንዱ በላይነህ ክንዴ ቢዝነስ ግሩፕ ተጠቃሽ ነው። በአንድ ነጋዴ ደረጃ ብቻ እንኳን ስንወስድ ይሄ የአፍሪካ ነፃ ንግድ ቀጠና ስምምነት ልንተገብር ነው ካልንበት ጊዜ ጀምሮ በቆሎም ወደ ኬንያ በመላክ ብቻ 7 ሚሊዮን ዶላር ወይም ከ10 ሺ ከ20 ሺ ሜትሪክ ቶን በላይ ኮንትራት መያዝ የተጀመረበትና የሀገራችን ውጪ ንግድ መስፈንጠር የጀመረበትን ሂደት ሊያሳልጥ ሊያግዝ የሚችል ትልቅ ፍጻሜ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። በዚህ የነፃ የአፍሪካ ንግድ ቀጠና ማስጀመሪያ ላይ ከተመረጡ ድርጅቶች ውስጥ አንዱ ሆነን የመጀመሪያውን ምርት የላኩ ድርጅቶች በመሆናችን በጣም ትልቅ ደስታ ነው የሚሰማን። እንደ ትልቅ ስኬት ነው የምናየው። የጀማሮ በየጊዜው እድገትን እያሳየ ለመጣው የሀገራችን የወጪ ንግድ ትልቅ ተስፋን ይዞ የመጣ ነው። አንድ የአፍሪካ ሀገር ምርት ሌላ አፍሪካ ሀገር ሂዶ ማርኬቱን ሰብሮ ለመሸጥ ያለው የሚጣልበት የታሪፍ መጠን ከፍ ያለ ስለሆነ ኮንሱመሩ የሚመርጠው ከሌላ ሀገር የሚመጡ ምርቶችን ነበር። አሁን ይሄ በመኖሩ ግን ታሪፉ ስለሚቀንስ እንደውም ከሌላ ሀገር የሚመጣውን እንትን የተሻለ ዋጋ ስለሚሰጠው የተሻለ ዋጋ ሰጥቶት ተወዳዳሪነቱን ስለሚጨምረው የኮንሲመሩ የአፍሪካን ምርት ከሌላ አፍሪካ ሀገር የሚመጣን ምርት መረከብ እርስ በርስ መገበያየት ይጀምራል ማለት ነው። ይህም ትልቅ የኢኮኖሚ ትስስርን ይፈጥራል። አዳዲስ የስራ እድሎችን ይፈጥራል። የእቃዎች ንግድ የታሪፍ ምጣኔ ደንብ በጥንቃቄና ሁሉ የመንግስትና የግሉ ዘርፍ ባለድርሻዎች ተሳትፈውበት ተዘጋጅቶ በመንግስት ጸድቋል። ደንቡ በስምምነቱ ማዕቀፍ መሰረት ምርቶችን የመለየት በረቂቅ ደረጃ በተለዩ ምርቶች ላይ የንግዱ ማህበረሰብ ማወያየት፣ የመንግስትን የፖሊሲ አቅጣጫ ለማስጠበቅ ከባለድርሻ አካላት ጋር መወያየትና ከሴክሬታሪያቱ ጋር የእቃዎች ኦፈር ሰነድን የማጣጠም ወሳኝ ሂደቶችን አልፎ በሚኒስትሮች ምክር ቤት እንዲጸድቅ ተደርጓል። እንደ አህጉር የምንታወቀው ጥሬ ዕቃ በመላክ ነው። ጥሬ ዕቃዎቻችን ልከን እሴት የተጨመረባቸውን ምርቶች የራሳችን ጥሬ ዕቃ የላክ ነውን እሴት ተጨምረው በውድ ዋጋ እናስመጣለን፤ ከተለያየ ከኤዥያም፣ ከአውሮፓም። አሁን ግን እነዚህን ተሞክሮች ከተለያዩ አፍሪካ ሀገሮች ጋር እሴት ሰንሰለት በመስራት ምርቶቻችን ተፈላጊነታቸውን መጨመር፣ አፍሪካም ከጥሬ ዕቃ አምራኪነት ብቻ ወደ እሴት ያላቸው ምርቶች አቅራቢነት መሸጋገር ትችላለች። ይሄ ሊሆን የቻለው አንድ ከዋጋ አንጻር ይሄ ታሪፉ በመቅረቱ ከዋጋ አንጻር ማርኬቱ ላይ ሰብረን መግባት በመቻላችን ነው፣ እርስ በርስ መገበያየት በመቻላችን ነው። ኢትዮጵያ በቡና ትታወቃለች። ቡና አምራች ነን። ግን አሁን ሌላ ለምሳሌ አንድ ሰው ኡጋንዳ ወይ ጋና ምን ታመርታለች፣ በምን ይታወቃሉ፣ ወደዛ ሀገር ምን ብልክ ያዋጣል የሚለውን መረጃዎች በቀላሉ ማግኘት አይቻልም ነበረ። አሁን ግን ሴንትራላይዝድ የሆነ ኢንፎርሜሽን ሼር የምናደርግበት መድረክም ስለተዘጋጀ ሁሉንም የአፍሪካ ሀገሮች ፖቴንሻል ማወቅ እንችላለን። በቂ መረጃ መኖሩ በተቻለ አቅም ያው ንግዳችን እያሳለጥን እርስ በርስ ያለንን ኢኮኖሚ ትስስር ለማዳበር በደንብ ይረደናል የሚል እምነት አለን። ለሀገራችን የወጪ ንግድ መሳካት በሀገር ውስጥ ያሉ ተቋማት ቀልጣፋ የሆነ አገልግሎት አሰጣጥና የንግድ አሰራር ስርዓት ወሳኝ ሚና ይጫወታል። ኢትዮጵያ በአፍሪካ ነፃ ንግድ ተሳታፊ መሆን መጀመሯ በወጪና ገቢ ንግድ ዙሪያ ያሉ አሰራሮች ዘመናዊና ቀልጣፋ እንዲሆኑ ለመስራት እድል ይፈጥራል። ከዚህም ባሻገር የንግዱ ማህበረሰብም ራሱን ለዓለም አቀፍ ተወዳዳሪነት እንዲያበቃ የሚያበረታታ ነው። ኢትዮጵያ ይህን ስምምነት በተሳካ ሁኔታ መሬት ለማውረድ ብሔራዊ ትግበራ ስትራቴጂ አዘጋጅታለች። ይህ የትግበራ ስትራቴጂ እንደ ፖሊሲ ማዕቀፍ ሆኖ የሚያገለግል ሲሆን በቀጣይ የአምስት ዓመታት ስምምነቱን በተሳካ ሁኔታ ለመተግበር መስራት ያለበትን ስትራቴጂካዊ ዓላማዎችን በውስጡ ይዟል። ከእነዚህም መካከል የባለ ድርሻ አካላትን ግንዛቤ ማሻሻል፣ ቀጠናዊ የእሴት ሰንሰለትን በማጠናከር ተወዳዳሪነታችን የማሳደግ የአጉሪቱን የእርስ በእርስ ንግድ ለማጠናከርና የውጭና ገቢ ንግድ ድርሻን የማስፋፋት ንግድን ለማሳለጥ አስቻ የሆኑ መሠረተ ልማቶችን የማመቻቸት የዲጂታል ንግድን ተግባራዊ ለማድረግና አነስተኛና መካከለኛ አምራቾች እንዲሁም ሴቶች በቀጠናዊ የንግድ ስርዓት ውስጥ የሚኖራቸው ሚና ከፍ ለማድረግ መከናወን ያለባቸውን ተግባራት በዝርዝር አመላክቷል። አንድ ሰርተፍኬት ምርት ያለው ምርት ኤቭሪቲንግ ከዚህ ጨርሶ የምንልከው ምርት የንጽህና የጥራት ሰርተፍኬት የፋይቶ ሰርተፍኬት አዘጋጅተን ጥን የምልከው ምርት ሌላ አፍሪካ ሀገር ወይ ኬንያም ቢሆን የትም ሀገር ከደረሰ በኋላ መልሶ ቼክ ይደረጋል፣ እነዛ ሰርተፍኬቶች እያሉ። አሁን ይሄ ግን ታይም ቴኪንግ ነው የሚሆነው። ወረፋ ትጠብቂያለሽ። ቀን ካለፈ ደግሞ ለተጨማሪ ደመረጃ ወጪ ነው የምትዳረጊው። አሁን ግን ለማድረግ እየተሞከረ ያለው አንድ ሀገር ምርቱን ጨርሶ ሲስተም ሴንትራላይዝድ ሲሆን እና በደንብ ወደ ስራ ሲገባ ነጻ የንግድ ቀጠናው አንድ ቦታ ጨርሶ ሄደው ሰርተፍኬት ወይ አንድ ምርት ወደዛ በሚላክበት ጊዜ ያለውን የጥራት ማረጋገጫ ሰርተፍኬት ካለው ምርቱ ድጋሜ ታይቶ ተፈትሾ የሚባል እንትን አይኖርም። በቃ ኦልሬዲ ሲስተማይዝድ ስለሆነ እነዛም ሰዎች ያን ምርት የዛን ምርት ጥራትነት ለማረጋገጥ ሲስተም ላይ ገብተው ማየት ስለሚችሉ ያለምንም ተግዳሮት ወይ ያለምንም የጊዜ ኪሳራ ቶሎ ምርቶች መሻገር ይችላሉ፣ ማለፍ ይችላሉ። ጊዜ ትልቃቸው መንት ነው። ንግድ የጠቅላላ የሀገር ውስጥ ምርትን ወይም ጂዲፒ መጨመር ብቻ ሳይሆን ኑሮን ማሻሻል ተጨማሪ እድሎችን መፍጠርና ፍትሐዊነትን ማስፋት አለበት ለዚህ ስኬት የተቋማት ቅንጅትን ማጠናከርና ሁሉም ባለድርሻ አካል የራሳቸው ተግባር አካል አድርገው መምራት፣ በየተቋሞቻቸው ያሉ የአሰራር ስርዓቶችን መፈተሽና ለቀጠናዊ ትስስርና ለንግዱ ማህበረሰብ ምቹና ቀላል ማድረግ ይገባል። የንግዱ ዘርፍ አካላትም በተለወጠ እይታ በፍትሐዊ የንግድ ውድድር ዘላቂ ብልጽግናን በማረጋገጥ ለሀገርና ዜጎች የሚተርፍ ስራ ውስጥ በመሳተፍ ከነጻ ንግድ ቀጠና ስምምነቱ የሚገኙ ትርፋቶችን አሟጣችሁ እንድትጠቀሙ የሚያስችል ርብርብ እንድታደርጉ ለማሳሰብ እወዳለሁ። አሁን ይሄ ጅማሮ ነው። አሁን በዚህ ጅማሮ ሁሉም ነጋዴ ወይም ቢዝነስማን ይህን እያየው ይመጣል። ምን ምን ማሻሻል እንዳለበት ያውቃል። በር ይከፍትለታል። ብዙ የልምድ ልውጦች ስለሚኖሩ፣ የቴክኖሎጂ ልውጦችም ስለሚኖሩ አንድ ድርጅት እንዴት ራሴ ላዘምን ብሎ ራሱን ዓለም አቀፍ ድርጅት ለማድረግ ስታንዳርዱን የጠበቀ ምርት ለማምረት ያግዛል። ይህ የአፍሪካ ነጻ ንግድ ኢትዮጵያን በውጭና ገቢ ንግድ በቀጥታ በማሳተፍ ብቻም ሳይሆን ለሌሎች አባል ሀገራት መተላለፊያ በመሆንም ጭምር ተጠቃሚነቷን የማስፋት ተስፋ አለው። ኢትዮጵያ ያለችበት ጂኦፖለቲክስ ቦታ ስናየው፣ ጂኦግራፊ አቀማምጧን ስናየው ስትራቴጂክ የሆነ ቦታ ነው ያለት። ስት አፍሪካ ላይ ለወደብ ቅርብ ነን። በዚህ ጅቡቲ ያለ ሶማሊያ ያለ ላንድ ሎክድ ያልሆኑ ሀገሮች ከኛ ታች ያሉ ጎረቤቶች ደግሞ በጣም ብዙ ሀገሮች አሉ ላንድ ሎክድ የሆኑ እንደውም እኛ እንደ ሀገር ልንጠቀም እንችላለን ብዬ የማስበው የንግድ ማዕከል እና የንግድ ድልድይ መሆን ነው የምችለው አሁን የተጀመሩ ትላልቅ መሰረተ ልማቶች አሉ። ለምሳሌ አንዱ መሰረተ ልማት አዲስ አበባ ናይሮቢ የሚያገናኝ ኤክስፕሬስ ወይ መንገድ እየተሰራ ነው። እሱ በቅርቡ ያልቃል። እሱ አንድ ጅማሮ ነው። እሱ አሁን ተግባራዊ ሲሆን ንግዳችንን በቀላሉ ማሳለጥ እንችላለን። ከዛም ደግሞ ከእኛታች ያሉ ላንድሎክድ የሆኑ ሀገሮች ዋና ምርታቸው ወይ ደግሞ ሊመጣ የሚችለው በኢትዮጵያ በኩል ነው ካለን አቀማመጥ አንጻር። ስለዚህ ኢትዮጵያ እንደ ብሪጅም ነው የምታገለግለው። የአፍሪካ አህጉርን የእርስ በርስ ንግድን ለማጠናከር የሎጂስቲክስ ዘርፉ ካለው ከፍተኛ ሚና አኳያ በተለይም የወጪና ንግድ ዋጋን ለመቀነስ በኢትዮ ጅቡቲ የምድር ባቡር አገልግሎት እንዲሁም በሺፒንግ እና ሎጂስቲክስ ዘርፍ የጀመርናቸው ማሻሻያዎች በውጤታማነት አጠናክረን የምንቀጥል ይሆናል። በተለይም የኢትዮጵያ አየር መንገድ በበርካታ የአፍሪካ ሀገራት የሚበርና በትራንስፖርት ዘርፍ ከአፍሪካ ቀዳሚው አገልግሎት ሰጪ እንደመሆኑ መጠን ይህንን እድል ተጠቅሞ የእቃ ንግድን ለማቀላጠፍና ይበልጥ አጋዥ ለመሆን እንደተለመደው በቁርጠኝነት እንደሚንቀሳቀስ ጽኑ እምነት አለኝ። የአፍሪካ አህጉራዊ ነጻ ንግድ ቀጠና ሴክሬታሪያትም ይህንን የአፍሪካ ኩራት የሆነውን ተቋም ለጋራ ዓላማችን ስኬት እንደ መሳሪያ እንደሚጠቀመው አምናለሁ። ከኤዥያ ከሩቅ ምስራቅ ከአውሮፓ የሚመጡ ሰዎች ወደተለያዩ የአፍሪካ ሀገራት ለመሄድ በኢትዮጵያ በኩል አድርገው ነው ትራንዚት የሚያደርጉት። አሁን በንግዱ ዙሪያም ተመሳይ ነው የሚሆነው። ለምሳሌ አየር መንገዳችን ትልቅ አየር መንገድ በአፍሪካ ትልቅ አየር መንገድ እየሰራ ነው ይሄም አንድ ታሳቢ ተደርጎ የተሰራለ ምክንያት ይሄ የነፃ ንግድ ቀጠና በደንብ እየሰፋ ሲሄድ ብዙ ቮሊዩም ያላቸው ጉድስ በኢትዮጵያ በኩል ስለሚያልፉ ነው። ስለዚህ ኢትዮጵያ እንደ ድልድይ ሆና ታገለግላለች፣ የንግድ ማዕከልም ትሆናለች። ከሌላ የአፍሪካ ሀገሮች የተሻለ ተወዳዳሪ እንድንሆን የሚያደርጉን ብዙ አማራጮች አሉን ብዬ አስባለሁ። የጅማሮ በሀገራችን ምርታማነት እንዲያድግ ዲጂታል ገበያውና ስራ ፈጣሪነት እንዲበረታታ በጥቅሉ ኢትዮጵያ በዓለም ገበያ ተወዳዳሪነቷን እንድታሳድግ እንደሚያበረታታ ይታመናል።